ደደብ ሰውም ያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ድድብ ማለት ነው ስሙ። ማሰብ አቁሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የእኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛ እንትን ቢያደርገኝስ እንደዚያ ቢያጋጥመኝስ፣ ኳልኩሌት ታደርጋለህ። የራስን ውድቀት ለማምጣት እኔ የራሴን ውድቀት ኳልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ ድድብ ያልኩኝ በረከት በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ አይለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል። ግን አንዳንዱን ያልናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ፣ ድድብ ለታዋቂነቴ፣ ድድብ ለሁሉም ነገር ድድብ እዛው እዛው አዋቂነትማ ኖረንበታል አዋቂነት ኖረንበታል እኔ አውቂ አውቄ ማለት ነው ያገኘሁት ምንድን ነው ዝምታ አውቂ አውቄ ያገኘሁት ምንድን ነው መታሰር ራሴን መቆጣጠር መፍራት መጨናነቅ ድብ ድድብ በቃኝ እን በነገራችን ላይ መደደብ ይቻላል እንደ ግለሰብ አብረን እንደድብ ነው ጥፋት በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰው እንደ መነጋገር ያሆኗል ምናምን እያሉ ደደብነት የሚነግሰው በድንቁርና ላይ ነው ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናል ባይወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የበቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰውም ሊያውቅ አይችልም። ኦር ሶስት ሰውም ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመፅ መስበክ ይሻላል ወይ ደሞ ትውልድ እንዲጠፋ ያለው መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴት ነው ሊቀሳቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ላይ ሊያልፍ ይችላል፣ ያልፋል። ሶሻል ሚዲያውን ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ ሁለት ሳምንት፣ ሶስት ሳምንት ምናምን ነው። ያ አድሬስ የተደረገው ሀሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ያለው ጀነሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን አለመስማት፣ ድንጋይ መሆን፣ ጭራሹን ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ ሚነግሩት አለመስማት፣ ኖርማል መደንቆር፣ በሽታ ነው። ማይድን በሽታ ነው መደንቆር። ድንቁርናም ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀና ተባለ ያልከው አውቀና አታውቅም።